ሰላም፣ ዛሬ ደግሞ ለሌሎች ሰዎች ስህተት ሽፋን አለመቆም እናወራለን። ለሌላ ሰው ሽፋን ለመሆን አትሞክር። በጣም ጠንካራ የሆነ ግብረ ገባዊ ሀሳብ ነው። ብዙ የሚያያዝ የሚያሳስር ግብረ ገብን የሚፈልግ ነው። ከግልፀኝነት ጋር ይገናኛል። ከእውነተኝነት ጋር ይገናኛል። በብዙ የሕይወታችን ገጽታ ላይ ሊያጋጠም የሚችል ነው። ስራ ቦታ ላይ ሊገጥመን ይችላል። ትምህርት ቤት ሽፋን እንድንሆናቸው የሚፈልጉ ሰዎች ሊገጥሙን ይችላሉ። ወይም ደግሞ ግላዊ ግንኙነታችን ላይ ሽፋን እንድንሆናቸው ለስህተታቸው ከበር እንድናደርጋቸው የሚፈልጉ በጣም ብዙ ሰዎች ሊገጥሙን ይችላሉ። ግን ስራ ቦታ ላይ በፍጹም ለሌሎች ሰዎች ሽፋን መሆን የለብንም። ይህን ከተወሰኑ ነገሮች ጋር እያገናኘን ለማውራት እንሞክር። ለምሳሌ የግብረ ገባ ትስስር፣ ይሄ በጣም ይፈልጋል አትዋሽ አትዋሽ፣ አትደብቅ፣ እውነታን በተሳሳተ መንገድ አታቅርብ የሚል ግብረ ገባዊ ባህሪ ይኖራል። ስለዚህ ለሌሎች ሰዎች ስህተት ብለህ አትዋሽ፣ ለሌሎች ሰዎች ስህተት ብለህ አትደብቅ፣ ለሌሎች ሰዎች ስህተት ብለህ እውነታን በተሳሳተ መንገድ አታቅርብ የሚል ግብረ ገባዊ ማንነት ሊኖረን ይገባል ማለት ነው። ሌላኛው ህጋዊና ሙያዊ ኃላፊነት ለምሳሌ ምሳሌ እንውሰድ። ስለ ማህበረሰቡ ጤና ወይንም ደህንነት የተከሰቱ ችግሮችን በተደጋጋሚ ብንደብቅ ምን ይሆናል ማለት ነው። ሙያዊ መልካምነትን ያበላሽብናል ማለት ነው። ሌላ ተደጋጋሚ የሆነ ስህተት የመስራት ባህሪ ያበረታታብናል። ጤናማ ያልሆነ ጥገኝነትን ይፈጥራል ማለት ነው። በሕፃናት ትምህርት ላይ ምን ያመጣል የሚለውን ብንመለከት ለልጆች መጥፎ የሆነ ባህሪ ለተምራቸው ይገባል ውሸት፣ ሌሎችን ሰዎች መደበቅን እኛ ምን ተገብር ከሆነ በተሰተ መንገድ ልጆች እንዲረዱን እናረጋለን ማለት ነው። ሌላኛ እውነተኛ መሆን ጥሩ እንዳልሆነ መልእክትም እናስተላልፋለን ማለት ነው። ስለዚህ ለሌሎች ሰዎች ስህተት ሽፋን መቆም አስፈላጊ አይደለም ማለት ነው። ለሌሎች በሐሰት ሽፋን መቆም ከፈለግነ ህይወትህ እንዲወሳሰብ እየፈቀድክ ነው ማለት ነው። ሽፋን እንድትሆን ስትጠየቅ አስረግጠህ አይሆንም ማለትን መለማመድ ያስፈልጋል። ሌሎች ሽፋን መሆን የሚያመጣው ጣጣ ብዙ ነው። ለምሳሌ ምን አይነት ችግር ያስከትላል የሚለውን ለማየት እንሞክር። ብዙ የህግ ጉዳይ ይዞ ሊመጣብን ይችላል። በተለይ በምግብ በመድኃኒት፣ በቤተ ሙከራ ባሉ ኢንዱስትሪዎች ውስጥ ትንሽ ለመደበቅ ከሞከርነ ወደ ቅጣት፣ ወደ ህጋዊ እርምጃ መውሰድና ሌሎች አሉታዊ ነገሮችን ሊያመጣብን ይችላል ማለት ነው። የደህንነት ስጋቶችን ሊያመጣ ይችላል ማኑፋክቸሪንግ ወይንም ኬሚካል ላይ ያሉ ኢንዱስትሪዎች ስህተቶችን የሚደብቁ ከሆነ ጤና አደጋ ውስጥ ሊገባ ይችላል። የደህንነት ዋስታ የደህንነት ዋስትና ልናጣ እንችላለን ማለት ነው። የስራ ባህልንም ሊያወድም ይችላል። በብዙ ሰዎች ኃላፊነታቸውን ችላ የማለት ጉዳይ ሊታይ ይችላል። በሌሎችም ማላከክ፣ መርዛማ አካባቢ እንዲፈጠር ያደርጋል። አለመተማመን እንዲኖር ያደርጋል ማለት ነው። ሌላኛው መቆጣጠር ከፈለግን ምን እናደርግ የሚለውን የተወሰኑትን ሀሳቦች ለማንሳት ልሞክር። ስህተት ከተፈጸመ በማሻማ መልኩ ለሚመለከተው አካል ማሳወቅ፣ ያጋለጠውን አካል ማበረታታትና እውቅና መስጠት፣ ዶክመንቶች እውነታዎችን በትክክል የሚመዘግቡበትን መንገድ መፈለግ፣ ግልፀኝነት እንዲሰፋ መንገዶችን፣ አሰራሮችን ማመቻቸት ያስፈልጋል። ከቻላችሁ ሳብስክራይብ ላይክ አድርጉኝ። አመሰግናለሁ።